አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የነይፎም ኩኪንግ ቤተሰቦች እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ክፍል ስልሳ ስምንት ጽናት የሚለውን ተከታታይ ድራማ ነው። ላይክ ሸር፣ ሰብስክራይብ በማድረግ በዓለም ዳርቻ ያላችሁ ውድ ቤተሰቦች እስከ መጨረሻው አብራችሁ ይቆዩ። የኪራ አባት ሁላቸውም በተሰበሰቡበት ልጆች የአስቱ ማስታወሻ አንድ ኪራ ብቻ ነው። ልጄ እና ክብሮን አደራ ላንተ ሰጥቻለሁ አለ። እንዴ አባዬ አለ ኪራ። አባትየው በጣም ደነገጡ። ምን አልከኝ? ምን አልከኝ? አሉት በደነጋጤ አባዬ አይገርምም። ሁለተኛ አባዬ ብለህ ትጠራኛለህ ብዬ አላሰብኩም፣ አልገመትኩም ነበር አለ። አይ አባዬ አትሳሳት፣ ሁላችንም ጥፋተኛዎች ነን። ከዚህ በፊት ደግሞ እናቴም ብትሆን ህመሟን የደበቀችን ልጅ ይደነግጣል፣ በጭንቀት አንድ ነገር ይሆናል ብላ ስላሰበች ነው። ሁላችንም ልክ አልነበር ልክ አልነበር ነው እና አባዬ እኔ ይቅር ብያለሁ ይለዋል። ምክንያቱም ኪራ የእናቱን ህመም ሶስት አመት ሙሉ ስላልተነገረው ድንገት በሰማበት አጋጣሚ ነበረ እናትየዋ ሜዛው ቀን ያረፉትና በጣም ጸጽቶታል። በጣም ተሰምተውታል። ኪራም አባዬ አታስብ፣ በጣም ነው ሞጡ ይለዋል አባቱ አባቱን በደስታ እኔም በጣም ነው የምወድ ልጅ አለው። ኪራ ግን በቃ እያስመሰለ ነው ያለው። ኪራ ቁራጭ ወረቀት ይዞ ከቤት ወጥቶ መሀል አስፓልት መኪናዎች በሚሽከረከሩበት ቦታ ላይ ሄዶ ነበርና የቆመው። አንድ ሹፌር አገኘ። ሹፌሩም መሀል አስፓልት ላይ ሲቆምበት በጣም በድንጋጤ መሪውን ያዘና እንዴ አንተ አባ ምን ሆነ ነው ምን ሆነ ነው ዞር በል ዞር በል እያለ ቢጠራውም፣ ኪራ ግን መሀል አስፓልት ላይ ቆሞ አንበ ያለ ሹፌሩ በምን ሆን ተስፋ የቆረጠው ደግሞ እንዴ አንተ ያምሃል እንዴ ፈጣሪ ንውሰደይ ብዬ መጥቼ ጭራሽኔ ሰው ልገል ይላል። ደግሞ ኪራ ሊሰማው ስላልቻለ ሹፌሩ ወረደ ከመኪና። እንዴ ደግሞ በልብስ ማበድ ጀመራችሁ እንዴ? አለ። አዎ፣ እንደውም ልፈርምልህና ድጨኝ ያለው፣ ሹፌሩን በማሾፍ እንዴ አድናቂህ ነኝ ብለህ ነው ምትፈርምልኝ? ይለዋል አዎ ይላል። ኪራ ደግሞ ኪራ ብቻውን እያወራ ነው። ትናንት ሁሉም እያስመሰለ ነው የኖረው። እኔ አሁን ደህና ነኝ ይመስላችሁ፣ በቃ ደህና የሆንኩ መሰላችሁ እናንተ ያደረጋችሁትን፣ እናንተ ትናንት ያስመሰላችሁትን ህይወት እኔም አስመስላለሁ እያለ ነው ኪራ። የትናንትናው ንዴቱ፣ የትናንትናው ጸጸቱ፣ የእናቱን ሞት፣ የእናቱን ህመም ድንገት መስማቱ በጣም ውስጡን ተሰምቶታል። እና ደግሞ ለነሱ ደህና ነኝ፣ በቃ ደስተኛ መስሎ እየታየ ነው እያስመሰለ ነው። አባቱም ልጄ ደህና ከሆነልኝ ብሎ ወደ ስራ ስለሄደ አባዬ እኔ ደህና ነኝ፣ አይዞህ፣ አታስብ እያለ እየደወለ ኪራ ማስመሰሉን ቀጥሏል። ሾፌሩ በቃ ዞር በል ሲለው አይ እኔ በቃ ተስፋ የቆረጥኩት እናቴን ያጣዋት ቀን ነው። በጣ ጊጭኝ እያለ ይከራከራል። ሹፌሩ ደግሞ እንደ እኔ ቅዱስ ላይ ነው እንደ አማራጭ አለው። በቃ ሌላ አማራጭ ይፈልግና ሞት ይለዋል። ኪራ በንቅት ወደ ሞት ይሄድኩ ነው ያቋረጥከኝ ይህና ይሄው ይላል። ቁራጭ ወረቀት ላይ የጻፈው ነገር ነበር ማለት ነው። ከሞትኩ ብሎ ምን ይሆን ሹፌሩም ገርሞት እንዴ አንተ ወጣት አይደለም እንዴ ያለው፣ እና ታዲያ ወጣት ተስፋ አይቆርጥም ያለ ማን ነው? ይላል ኪራ። ሾፌሩም እንዴ የገንዘብ ችግር ከሆነን እኔ ይሰጥሃለሁ ይለዋል። ኪራ ደግሞ ገንዘብ ገንዘብ እኔነትን ያሳንሳል ይለዋል። ሾፌሩም በቃ እንደዚህ አትበል፣ ቆይ እንደውም በቃ ተረጋግተን እናስብበታለን ይለዋል። ኪራ ደግሞ ግን ለምንድን ነው ከአንተ ጋር ማውራው እያለ እየተበሳጨ ነው። አቦ በቃ ዘወር በል ልሂድበት፣ የት ታቀኛለህ እያለው ነው ኬራ። ሹፌሩ ደግሞ አይ በዚህ ሁኔታማ አልመጥም አለ እና ልትገጨኝ ተስማማህ ማለት ነው ይላል ኬራ። ሹፌሩም አዎ ያው በለው፣ ባይሆን አሸኛኘት እንዳደርግልህ እና አብረን እንሆን ነው እያለው ነው እናውራና እንወስናለን እያለው ነው። እና ወደ መኪና ውስጥ አስገባው ይዞት ሄደ። ኪራ ደግሞ በስካር መንፈስ ሆኖ በቃ የተበሳጨበትን የተጎዳበትን በሙሉ የዘረዘረ እየነገረው ነው እያለቀሰ። ሰኒ ደግሞ ከደረጃ ወድቃ እግሬ ተሰብሯል እያለች ነው እና ኪብሮን ደግሞ እንዴት እግርሽ ብቻ አይመስለኝም የተሰበረው፣ ጭንቅላትሽን ሳይመታሽ አይቀርም፣ ሐኪም ቤት መሄድ አለበሽ እያለ ድርቅ እያደረጋት ነው። እሷ ደግሞ አንተ ሰውዬ፣ እኔ ምንም የነካኝ የመታኝ የለም ጭንቅላት እግሬን የመታኝ ቆይ አንተ ምናም እያልሽ በጣም እየተበሳጨችበት ነው። ለምን ይሆን ግን አይጠና ድመት የሆኑት ሮቤል ማን ነው? ኪብሮንና ሰኒ መኩሪያ በቃ ዝም በል እያለች ነው። ሰኒ ተናዳ ምንድነው መኩሪያ መኩሪያ የምት እኔ ስሜ ኪብሮን ነው ይላል። በላህ አይደለ በቃ ዝም ብለህ ውጣ ትለዋለች። ምን ይህን ምግብ ብለሽ ታወሪያለሽ? እንዲህ እንዲ የጎመዘዘ ሻይ ሽንና የገብስ ዳቦ ነው እኮ ያቀረብሽው ይላታል። ሰኒ ደግሞ እና ይህንንስ ማንሰራ ማንሰጠ እያለች ውጣልኝ በቃ ውጣልኝ፣ ነው ምለ እኔ አሁን ምግብ አዘዥ ከበላሁበት ይሻለኛል እድን አለው ያለች ነው ሰኒ። እሺ ወጣልሽ አለው ግን የኪችኑ በር ቤት ነው እያለት ነው ሰኒዬም ለመሩ ደውላ እንደ እኔ ይሄ ክብሮን ምንድን ነው፣ ኪችኑ በየት ነው እያለ አሁንም ኪችን ነው ምንድን ነው? በቃ ደዊና ውጣ ከቤት በይልኝ እያለች በጣም እየተበሳጨች ነው። በቃ ንግግሩ አይጥማትም። በቃ የሚያወራው ሁሉ ያናዳታል። አይጥና ድመት ሆነዋል። ግን መጨረሻቸው ምን ይሆን? ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ጽናት ክፍል ስልሳ ስምንት ተከታታይ ድራማ ይህን ይመስል ነበረ። ነሾም ኩኪንግን ላይክ፣ ሸር፣ ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ስለቆያችሁ አመሰግናለሁ። አዲስ የምትመጡ ቤተሰቦች ላይክ፣ ሸር፣ ሰብስክራይብ በማድረግ የነሾም ኩኪንግ ቤተሰብ ቢሆኑ። በቀጣይ ቪዲዮ እስከምንገናኝ ባላችሁበት አላህ ይጠብቃችሁ። ሰላማችሁ ብዝት ይበል።